በድሬዳዋ ፍርድ ቤት ታሪክ ተሰራ። የህፃኗ ሞት ፍትህ አግኝቷል። ሰው እንዴት ይሄን ያህል ይከፋል? ያውም በገዛ ልጁ ያውም የ11 ዓመት ህፃን ላይ ተኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ህግ አንቀጽ 117 እና 375፣ 585፣ 59 እና 539 አንድ ሀ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 1495 መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። ስለ ወንድማችን ፈለጋትና ቴዎስ ኦርቶዶክሳውያኑ ዝምታቸውን ሰበሩ። እስካሁን ዝም ብያለሁ፣ አሁን ግን ለፈለገና እንደሱ እየሰሩ ላሉት ወጣቶች በሙሉ አድርሱልኝ። ከዚህ በኋላ እንላቀቃትም ማለት ነው። በእንደዚህ አይነት ቀላል ነገሮች የምሰበር ሰው አይደለም። እንዲህ የምለው ለራሴ የሆነን ቦታ ለመስጠት ብዬ ሳይሆን እንዲህ አይነት ማንነትን እንድገነባ ያደረገኝ ክርስትና ነው። ብጹ አቡነ ጴጥሮስ በአንድ ወቅት ያስተላለፉት መልእክት ይህ ሰዓት ከእውነት ይልቅ ውሸት ያዘነበለበት ጊዜ ሆኖ እንሰማለን። አዎ የንጋት ጨለማ እንደዚህ ነው። ሐሰት ይበዛል፣ ማታለል ይበዛል። አዎ የንጋት ጨለማ እንደዚህ ነው። እውነተኞች ከሐሰተኞች መለየት ያቀታል። አስራ ስምንት በላይ ጳጳሳት ቅዱስ ፓትሪያሪኩን ጨምሮ አዳማ ለምን ተገኘው? የደከሙበት ስለሆነ ቤተክርስቲያኑ ካቴድራል እንዲባል ብለው ይጠይቁኛል እና ካቴድራል ተብለዋል። የተወዳችሁ ቤተሰቦቻችን ኦርቶዶክሳያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? በዛሬ መረጃችን በስፋት የምንቃኛቸው ጉዳዮች ናቸው። መረጃውን ለሁሉም እንዲዳረስ አድርጉልን። በቀጥታም ወደ ጥንክራችን እናመራለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋይስታለም ቅዱስ ስላሴ ክብር ምስጋና ይድረሰው። ወላዲተ ተቃለም አምላክ አቅራይ ተማስ አሊ ተምረት ቅድስተ ቅዱሳን ጽ ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየ ማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላቸው? እንዴት ቆያቸው? እንዴት ሰነበታቸው? ቤተሰቦች ዛሬም እንግዲህ እናንተን ያስተምራችኋል ብዬ ያሰብኩትን የቪዲዮ መረጃ ማስረጃዎች እየመጥቻለሁ ከሁሉ በላይ እጅግ ደስ ያሰኘኝ የወደድኩት የፍርድ ስርዓት ቢበል የሚያሰኝ በህጻናት ግፍ የሚፈጽምባቸው በጣም በሚዘገን ሁኔታ በሀገራችን ኢትዮጵያ የታያለውን ነውር አደገኛ የሆነውን ሰይጣናዊ ስራ የድሬዳዋ ፖሊስ ኮሚሽንም የድሬዳዋ ፍርድ ቤትም በጣም በሚያስደንቅ ሁኔታ ደስ የሚያሰኝ ውሳኔ ያስተላልፈዋል። አንዲት የ11 ዓመት ህጻን የደረሰባትን መደፈር በእናቷ ደግሞ መታፈን፣ ብሎም እስከመገደል የደረሰባትን ነገር ደስ በሚያሰኝ ሁኔታ እግዚአብሔርን ይመስገን ብለን ፍትሕ እንዲህ ነው ብለን እስክንመሰክር የደረስንበትን ነገር ተመልክተናል። ቪዲዮ እንካያተልና እንመለሳለን። በህፃን በአምላክ ግርማ ላይ ግድያ የፈጸሙት እናቷና የእንጀራ አባቷ በሞት እንዲቀጡ ተወሰነ። የቅጣት ውሳኔውን ያሳለፈው የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ አራተኛ የወንጀል ጉዳዮች ችሎት ነው። ተከሳሾች ሀና በየን እና ብሩክ አላሙ ላይ አቃቢ አራት ክሶችን የመሰረተ ሲሆን በአንደኛ ክስ ተከሳሾች ጥቅም 30 ቀን 2015 ዓ በግምት ከሌሊቱ አምስት ሰዓት በድሬዳዋ ከተማ 04 ቀበሌ ልዩ ቦታው ካባ ሰፈር ተብሎ በሚጠራ አካባቢ የመኖሪያ ቤታቸው ውስጥ የአንደኛ ተከሳሽ ልጅና የሁለተኛ ተከሳሽ የእንጀራ ልጅ የሆነችውን የግል ተበዳይ ህጻን በአምላክ ግርማን ስለታማ ባለው ነቁስ ባደረሱባት ድብደባ ውጫዊና ውስጣዊ አካሏ ላይ ጉዳት ካደረሱ በኋላ በማፈን አየር እንድታጣና ህይወቷ በአሰቃቂ ሁኔታ እንዲያልፍ በማድረጋቸው ነው። በሁለተኛ ክስ ተከሳሾች ጥቅምት 23 ቀን 2014 ዓ ም የግል ተበዳይ አባት እውነተኛ ወላጅ አባቷ አቶ ግርማ አበጋዝ ሳይሆን ሁለተኛ ተከሳሽ እንደሆነ ሐሰተኛ የዴን ማስረጃ በማሰራት ለፍርድ ቤት ህጋዊ ክርክር ለማስረጃነት ለመጠቀም እንዲሁም የተለያዩ ሰዎችን ለማሳመን ያዘጋጁት በመሆናቸው ተከስሰዋል። በሶስተኛ ክስ ተከሳሾቹ ከመስከረም 23 ቀን 2015 ዓም ጀምሮ ግድያው እስከተፈጸመበት ጥቅምት 30 ቀን 2015 ዓም ድረስ ወደ ወላጅ አባቷ እንዳትሄድ ታማለች ጸበል እያስጠመቅናት ነው በማለት ትምህርት እንድታቋርጥ አድርገው ከሰው እንዳትገናኝ ቤት ውስጥ ቆልፎባት በማስቀመጣቸው ነው። በአራተኛ ክስ ደግሞ ተከሳሾች በጋራ በመሆን በማች ላይ ጉዳት ለማድረስ በማሰብ ሻወር በምትወስድበት ጊዜ ቪዲዮ ቀርጸው ከግንቦት 2014 ዓ ም ህይወቷ ስካለፈበት ጥቅምት 30 ቀን 2015 ዓ ም ድረስ እኛ የምንልሽን ካልሰማሽ አባቴና ወንድሜ ጋር ሄዳለሁ ብላሽ ካስቸገርሽ ቪዲዮውን ለህዝብ እናሳያለን በማለት ጭካኔ በተሞላበት ሁኔታ በማስፈራራት ተከሰዋል። ተከሳሾቹ በተከሰሱባቸው አራቱም ክሶች ጥፋተኛ መሆናቸውን በአቃቤ ሕግና የሰው የሰነድ ማስረጃ በመረጋገጡ ችሎቱ በዛሬው ውሎ ተከሳሾቹ በሞት መቀጣታቸውን የድሬዳዋ መንግስት ኮሚኒኬሽን በምስል ባወጣው ዘገባ ተመልክተናል። ተከሳሾች ድርጊቱን የፈጸሙት ሊንከባከቧትና ሊጠብቋት የሚገባ የአንደኛ ተከሳሽ ልጅ እና የሁለተኛ ተከሳሽ የእንጀራ ልጅ በመሆኗ በቅርብ ዘመድ የተፈጸመ ወንጀል በመሆኑ በወንጀል ሕግ አንቀጽ 84 አንድ ሰ መሰረት እንደ አንድ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። ሶስት ተከሳሾች ድርጊቱን የፈጸሙት እራሷን ከጥቃት መከላከል የማትችል የ11 ዓመት ህፃን ልጅ ላይ በመሆኑ በወንጀል ሕግ አንቀጽ 84 አንድ ሰ መሰረት እንደ አንድ ተጨማሪ የቅጣት ማክበጃ ምክንያት ተደርጎ እንዲያዝ። የወንጀል ድርጊት አፋጸም ባገናዘበ መልኩ አንደኛና ሁለተኛ ተከሳሾች በሞት ቅጣት እንዲቀጡ ፍርድ ቤቱ በወንጀል ሕግ አንቀጽ 117 እና 375፣ 585፣ 59 እና 539 አንድሃ መሰረት በወንጀለኛ መቅጫ ስነ ስርዓት ቁጥር 1495 መሰረት የቅጣት ውሳኔ በሙሉ ድምፅ ሰጥቷል። አንደኛ ተከሳሽ ሃና በየነ ገብረ ህይወት፣ ሁለተኛ ተከሳሽ ብሩክ። በጣም ደስ የሚያሰኝ ውሳኔ ነው። የሞት ፍርድ ተገቢ ነው። አንዲትን ምንም አታውቅ የ11 ዓመት ህጻን በእናት ለዛ እንደም የሚገርማችሁ የሰማት መረጃ ምንድን ነው? በተለይ ይሄ ፍቺ በሚመጣበት ጊዜ ከእናቴ ጋር ልሆን ብላ ወደ እናቷ ነበር ያዘነበለችው ልጅ ማለት ነው። በዚህ ደረጃ እናቷን ያመነች፣ በእናቷ አማካኝነት ግፍ የተፈጸመባት እስከ ሞሽ የደረሰች ህጻናት እና የድሬዳዋ ፍርድ ቤት በጣም በጣም እናመሰግናል። ፖሊስ ኮሚሽኑን በጣም በጣም በጣም አድርገ አመስግኑልኝ ሁላችሁም። እንደው እጅግ በጣም ደስ የሚያሰኝ ውሳኔ ደስ የሚያሰኝ ፍርድ ነው። ብዙ በሀገራችን ኢትዮጵያ በሚዲያ ያልወጡ እንዲህ አይነት አሰቃቂ ነገሮችን እየኖሩ የሚኖሩ አሁን ድረስ ያሉ አሉ። ያጠናችኋሉ አሁንም ያሉ ወደፊት ልናጣቸው የምንችል ሰዎች አሉ፣ ህጻናት። እንዲህ አይነት ፍርዶች መታወቃቸውና መታየታቸው በቂ ማስተማሪያ ነው፣ ይሆናል ብለንም እናስባል እና እንዲህ አይነት ነገሮች ይበሉ ይቀጥሉ ለማለት ወዳለኝ። ከዚህ ጋር በተገናኘ ይሄኛውንም ዘገባ አድምጠን እንመለስ። ሰው እንዴት ይሄን ያህል ይከፋል? ያውም በገዛ ልጁ፣ ያውም የ11 ዓመት ህፃን ላይ። ነገሩ እንዲ ነው። ከቀድሞ ባሏ ጋር የተፋታችው የዚህች ልጅ እናት ወይዘሮ ሀና በየነ የምትባለው የድሬዳዋ ከተማ ገንደቆሬ ሰፈር ነዋሪ፣ ከእሷ ጋር እየኖረ ባለው ሌላ ወንድ ከአብራኳ የወጣችውን የገዛ ሴት ልጇ የተገዳ መደፈሯን ስታውቅ እጮኛዋን በወንጀል እንዲቀጣ ማድረግ ሲገባት የ11 ዓመት ልጇ ላይ ፈርዳ መረጃ ለማድበስበስ በማሰብ ልጇ ላይ ጫና በመፍጠር በድብደባ አካላዊ ጉዳት ከማድረስ በተጨማሪ ከአምስተኛ ክፍል የትምህርት ገበታና ከጎረቤቶቿ በመነጠል ከማንም ሰው ጋር ምንም አይነት ግንኙነት እንዳታደርግ በማድረግ ለብዙ ጊዜ ቤት ተዘግቶባትና ስራ ቦታ ድረስ ከስሯ ሳትነጥላት ብትንቀሳቀስም መረጃ ለመደበቅ በቂ ሆኖ ስላላገኘችው በመጨረሻ ካብሯ ከወጣችው የገዛ ልጇ ላይ የሰራችው ተደጋጋሚ የአረመኔ ስራ ሳያንሳት እጮኛዋን ከወንጀል ለማትረፍ መረጃ ለማጥፋት ኅዳር 1 ቀን 2015 ዓመተ ምህረት ከእጮኛዋ ጋር በመተባበር ቀጥቅጠው ህፃን በአምላክ ግርማን ገደሏት። በወላጅ እናቷና እንጀራ አባቷ ህይወቷ ያለፈው ህፃን በአምላክ ግርማ በጋዝ ጉዳይ ዛሬ ግንቦት 15 ቀን 2017 ዓመተ ምህረት የፌዴራል ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት የቅጣት ውሳኔ ሰጥቷል። ተከሳሾችም እናቷ ሃና በየነ እንዲሁም እንጀራ አባቷ ብሩክ በሞት እንዲቀጡ ተወስኗል። ፋስት መረጃ እንደዘገበው መስከረም 17 204 ዓ ም የተወለደች አንዲት ብላቴና በ11 ዓመቷ በሚያሰቀቅ ሁኔታ ግፍ ተፈጽሞባት 2015 ላይ እንድትገደል ሆኗል። ህዳር አንድ ቀን ማለት ነው። ነፍሲ ማር እግዚአብሔር ይመስገን። ሁለት ዓመታት የፈጀ ቢሆንም ፍትህ ግን አግኝታለች። ከዚህ በላይ ቅጣትና ከዚህ በላይ የሚደረግ ነገር ቢኖር እጅግ ደስ ባለ ነው። እግዚአብሔር ይመስገን። ፍርዱ ግን ለሁላችንም ስለሚሆን የድሬዳዋ ፖሊስ ኮሚሽን የድሬዳዋ ፍርድ ቤትን ደስ በፈለጋችሁት ቃል እናንተ አመኳሿቸው። ከአስራ ስምንት በላይ ሊቃነ ጳጳሳት ወደ ምርቃት መርሃ ግብሩ ሄዱ። ከቅዱስ ፓትሪያርኩ ጋር አስራ ስምንት በላይ ሊቃነ ጳጳሳት ወደ አዳማ ተጉዘው ቤተ ክርስቲያን መርቀዋል። እሱን ላስደምጣችሁና ና እመለሳለሁ

አንኳኩስላልክ አንኳኳው ጠይቁ ስላልክ ጠየቅኩ። ከፍተሃል በርህ ለኔ የታተምኩብ መድኔ እኔ አንተ ቤት እኔ አንተ ቤት

ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳሳት ዘአክሱም ወእጨጌ ዘመንበረ ተክለሃይማኖት ቅዱስነታቸው እንዲሁም ከ18 ያላነሱት አበው ሊቃነ ጳጳሳቱ በአንድነት ሆነው ወደዚያ አምርቷልና የነበረውን መርሃ ግብር ምርቃት በትናንትናው ዕለትም የተወሰነ ቪዲዮችን ማቅረቤ የሚታወስ ነው። ታዲያ በዚህ መርሃ ግብር ላይ ብፁዕ ወቅዱስ አቡነ ማትያስ ፓትሪያሪክ ካቴድራል ተብሎ እንዲሰየም የአዳማ ደብረገነት ቅድስት ኪዳነ ምሕረት ቤተክርስቲያንን ካቴድራል ብላ እንድትጠራ ወስኗል። አድምጠን እንመለስ። ብዙ የተደከመበት፣ ብዙ ገንዘብ የወጣበት፣ ብዙ ምእመናን የደከሙበት ስለሆነ ቤተክርስቲያኑ ካቴድራል እንዲባል ብለው ይጠይቁኛል እና ካቴድራል ተብለዋል። እንግዲህ ቦታው ማለት ነው። አዳማ ደብረገነት ቅድስት ኪዳነ ምሕረት ካቴድራል ተብሏል ማለት ነው። በርካታ ሊቃነ ጳጳሳት እንደታደሙበት የነበረውን ስነ ስርዓት በትናንትናው ዕለትም በተወሰነ ልክ ማሳየት ይታወሳል። በመሆኑም አሁን ካቴድራል ብሎ ጸድቋል ወይንም ካቴድራል ተብሎ ከዚህ በኋላ ይጠራል። ወደ 16 ዓመታት ያህል እንደፈጀ ብፁዕ አቡነ ጎርጎሪዎስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በወቅቱ መናገራቸው ይታወሳል። ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ጸሐፊ የማይጨው የራያ ዙሪያ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እንዲህ ሲሉ መልእክት አስተላለፉና እና አድምጣቸው። ዘሰ እግዚአብሔር ውእቱ አለ እግዚአብሔር። ይሰም ከእግዚአብሔር የሆነ የእግዚአብሔርን ቃል ይሰማል።

ብፁዕ አቡነ ዲዮስቆሮስ ናቸው። በወቅቱ ተገኝተው ያስተላለፉት ይህንን መልእክት፣ አባታችን አቡነ ጴጥሮስ በአንድ ወቅት ያስተላለፉትን መልእክት ላስደምጣችሁ። እንግዲህ የቅዱስ ሲኖዶስ ዋና ጸሐፊ የነበሩ አባታችን ብፁዕ አቡነ ጴጥሮስ አሁን የኒውዮርክና አካባቢ ሀገረ ስብከት ሊቀ ጳጳስ ሀገረ ስብከታቸውን በጵጵስና እንዲያስተዳድሩ የተወሰነው ታዲያ በአንድ ወቅት እጅግ ደስ የሚያሰኝ ለታሪክ የሚቀመጥ የተወደደ መልእክት ነበራቸው። እሱን እስቲ መለስ ብዬ ላስደምጣቸው። በረከታቸው በሁላችን ላይ ይጠር። ይህ ሰዓት ከእውነት ይልቅ ውሸት ያዘነበለበት ጊዜ ሆኖ እንሰማለን። አዎ የንጋት ጨለማ እንደዚህ ነው። ሀሰት ይበዛል፣ ማታለል ይበዛል። አዎ የንጋት ጨለማ እንደዚህ ነው። እውነተኞች ከሐሰተኞች መለየት ያቀታል። አዎ የንጋት ጨለማ እንደዚህ ነው። አውሬን ከእንስሳ ዛፍን ከሰው መለየት እንደማይቻል ሁሉ በጨለማ ውስጥ እውነተኛን ከሐሰተኛ መለየት አይቻልም። ይህ ህይወት በጨለማና በንጋት መካከል ላይ ነው ያለ ነው። ነገር ግን ጊዜውን ጠብቆ ጨለማ ማለፍ አይቀርም፣ ንጋት መምጣቱ አይቀርም። ለዚያ እኔና እናንተ ዛሬ ቢያንስ ቢያንስ ሶስት ነገሮች እንድናደርግ ያስፈልገናል። ቁጥር አንድ እውነተኞች እንድንሆን ያስፈልጋል። በዚህ በሐሰተኛ ዘመን በዚህ በአጭበርባሪ ዘመን እውነተኛ ሆኖ መቆም መቆም ሰማይትነት ነው። ሁለተኛ፣ ቅኖች እንሁን። ሶስተኛው አማኞች እንድንሆን ያስፈልጋል። ሶስቱ ነገሮች እውነተኞች፣ ቅኖችና አማኞች ልንሆን ይገባል። ይህንን ካደረግን ይህንን የጨለማ ጊዜ ይህንን እውነት የሚመስል የውሸት ጊዜ እናልፈዋለን። ብፁዕ አባታችን ብፁዕ አቡነ ጴጥሮስ ዶክተር የኒውዮርክና አካባቢው ሀገረ ስብከት ሊቀጳጳስ የቅዱስ ሲኖዶስ አባል በአንድ ወቅት ያስተላለፉት ነው። እኚህ ሶስቱ ነገሮች በጣም በጣም ወሳኝ ናቸው። እውነተኞች መሆን አለብን። እውነት ማለት ምንድን ነው? በህያ በእግዚአብሔር ፊት እንደቆምን አድርገን በየሁሉም እንቅስቃሴ ነጋዴው በንግዱ ሰራተኛው በስራ መስኩ ላይ ተማሪው በትምህርቱ አባቶች በክህነት በቤተ መቅደስ የሚያገለግለው ቤተ መቅደስ በምንሰማራበት ቦታዎች ሁሉ እኛም እንደ ሚዲያ ታማኝ ሆነን እውነተኞች ሆነን መቆም አለብን። እውነተኛነት በህያ በእግዚአብሔር ፊት የሚያስቆም ታላቅ ኃይል ነው። ከዛ ምን አሉ፣ ቅል ልንሆን ይገባል። ቅንነት የእግዚአብሔርን ፊቱን ታየዋለች ይላል መዝሙረኛው ቅዱስ ዳዊት በመዝሙር አስር ላይ ቅንነት የእግዚአብሔርን ፊቱን ታየዋለች ያ ቅንነትኛ ውስጥ ካለ እግዚአብሔርን እንመለከተዋለን። ሕያው የሆነ አምላክ ክርስቶስን እናየዋለን። ሶስተኛ አማኝ ልንሆን ይገባል። እምነታችን እንዴት ያለ ነው? እንደ ፈሪሳውያን ነው? እንደ ሰዱቃውያን ነው? ምልክትን ነው እንደ ግሪካ የምንሻው አይደለም። እውነተኛ የሆነ ክርስቶስን እውነተኛ የሆነ እግዚአብሔር አጋይስታለን። ቅድስት ስላሴን በልቦናችን አድርገን እውነተኞች፣ ቅኖች፣ አማኞች ሆነን በእግዚአብሔር ፊት ልንቆም በእግዚአብሔር ፊት ብቻም ሳይሆን በምእመናንም ፊት ልንቆም ይገባል። ምክንያቱም እግዚአብሔር። በምእምናን መካከል ስለሚታይ ስለሚገለጥ ማለት ነው። ብፁ አባታችን ብፁ አቡነ ጴጥሮስ በአንድ ወቅት ያስተላለፉትና ትክክለኛና የወደድኩት መልእክት ስለሆነ ነው ወደ እናንተ ያመጣኋት። ወደ ፈለገ አትናቴዎስ ለአምራ ወንድማችን ፈለገ አትናቴዎስ ላይ የተለያዩ ዘመቻዎች ሲከፈቱ ነበረ። ራሱ ፈለገ አትናቴዎስ ከተናገረው ንግግር ጀምረን ሌሎች ቪዲዎችንም ላጋራላቸው መልእክት እኔ እግዚአብሔር ይመስገን በእንደዚህ አይነት ቀላል ነገሮች መሰበር ሰው አይደለሁም። እንዲህ የምለው ለራሴ የሆነን ቦታ ለመስጠት ብዬ ሳይሆን እንዲህ አይነት ማንነትን እንድገነባ ያደረገኝ ክርስትና ነው ይመስለኛል። ብዙዎች በተለይ እንዲህ አይነት ፈተናን በሌላ ላይ ለመሰንዘር የሚፈልጉ ሰዎች ያልተረዱት ነገር ክርስትና ማለት እስከ ሞት

እሺ ልቀጥል፣ ተፈቅዷል። እሺ እና በጣም ለምትወዱኝ የክርስትና እምነት ተከታይ ሆናችሁ ተቾ ወንድሞቼ የፕሮቴስታንት እምነት ተከታይ ሆናችሁ በተለይ ስፔሻሊ ወንድማችን ፓስተር ሶፊ በእውነት በጣም ብዙ ደባ ደርሶበታል። በእርግጥ የቀጠሮ ጌም አለን። ጌሙ ሀገራዊ ውጊያ አይደለም፣ ሀገሬ ጦርነት አይደለም። እና ሀገሬ ጦርነት ስላልሆነ በወንድምነት ፈጣሪ ከአንተ ጋር ይሁን ብሎ ጀስት ኮሜንት ስለጻፈ ብቻ በጣም እሱም ብዙ ደቦች ደርሶበታል። እና ያን ሁሉ ተቋቁሞ ከጎኔ ስለቆመ እሱንም በጣም አድርጌ አመሰግናለሁ። እና ባጭሩ ማለት የምንፈልገው ነገር ምንድነው? ፈለጋት ናቲዮስ በቀላሉ የሚሰበር ሰው አይደለም። ስራን ለሰሪው

ወይ ስራ ሰሪው ሾላ ጣሪ እሱ እንግሊዘኛ መስማት እንፈልጋለን። ሳሪ አረ በጣም ጥሩ ማችሁ። ሰላም ወንድማችን፣ ምናልባት እዚህ እንትን ከመምጣት በፊት ቤተክርስቲያን ሄደህ ተሳልመሃል? እየተቆራረጠ ስለሆነ ፍቀዱ። ሊቆይ አንዴ ልውጣና ለማውራት ነው ሞከረ። ትሰማለህ አይደል? አዎ ትሰማለህ። አሁን በሩም ሲከፈት ይሰማናል። እሺ፣ ቅድም እኮ ቪዲዮ ሲከፍት ማለት ነው የሆነ እንትኑ ስክሪኑ እንትን ሲያደርግ ዘጋውብን። ቤት ወጣው ቀለማ ነው እኮ ትንሽ ኔትወርክ ይቆራረጣል። ማማሬ በጣም ይቅርታ፣ እንግዲህ ይቅርታ አድርጉልኝ። ፈለጋትና ቲዎስ ነው በአንድ ወቅት የነበረውን ነገር በሙሉ እየተነተነ ያለበትን ሰዓት ነው ያየነው። በዚህ አጋጣሚ ማንን ሲያመሰግን ነበረ? ፓስተር ሶፊን ሲያመሰግን ነበር። እና ራሱ ፓስተር ሶፊ የተናገረውን መልእክት እንካተ የማይገቡ በተለይ ደግሞ በተለይ ከእናንተ እኮ ኦርቶዶክሳውያን ያልጠበቁት ነገር እናንተ እኮ የራሳችሁ አስተምህሮ አላችሁ አለ። እንዲህ ሁሉን ነገር እኮ ገበና አታውጡትም። ንስሃ አባት የሚባል አባቶች የሚባሉ ሄዳችሁ የምታወሩባቸው ጠጋ ብላችሁ ወደ ልባቸው ወደ ደረታቸው ቀርባችሁ የምታወሩበት ባህልና ቀኖና ይሁን እንግዲህ የቤተክርስቲያን አስተምህሮ አላችሁ ሁኔ ያንን የት እያጠፋችሁት ነው? እንደዚህ መቶ መቦጫጨቅ የጀመራችሁት ራሱ በአደባባይ እንዲህ በል እንዲህ ይበል መባባል የጀመራችሁት እኮ የእናንተ እንኳን ይሄ በቤተ ክርስቲያናችሁ እያገለገለ ያለና ጠቃሚ የሆነ ልጅ እኔ አመስግኛቸዋለሁ። እሱን ተሜን ነጋዲሳን አክለን የተለያየ ቦታ እንኳን ብንቆም የተለያየ አስተምሮ እንኳን ቢሆን ኦርቶዶክሳውያን መጽሐፍ ቅዱስን የበለጠ እንዲያነቡ ተጽዕኖ አድርገዋል። በድፍረት መጥተው ከመጽሐፍ ቅዱስ እናውራ የሚሉ ወጣቶች እኮ ፈጥራቸዋል። ይሄ ቢግ ፕሪቪሌጅ ነው፣ ለእኔ በጣም የሚያስደስተኝ ነው። እውነት ለመናገር ከዚህ በላይ ምን የሚያስደስት ነገር አለ? በወንጌል ጉዳይ የምንነጋገራቸው ወንድሞች ማግኘት የፈለገ መምጣት። ብታምኑም ባታምኑም በእኔ ሕይወት ላይ ለውጥ አለው። የበለጠ እንዳነብ፣ የበለጠ እንድረዳ፣ የበለጠ እንዳይ፣ ኢቭን የራሴ ያለውበትን ዶክትሪን እንኳን በአግባቡ አጥንቼ እንዳወራ ጠቅሞኛል። ምክንያቱም ጥያቄ ስለሚጠይቀኝ፣ ስለማይለቀኝ እኔም ስለማለቀው የእሱ መኖር ለእኔ ጥቅም ነው፣ የእኔ መኖር ለእሱ ጥቅም ነው ማለት ነው። ስለዚህ ከዚህ አንጻር የእናንተን ቀኖናችሁንና ስርዓታችሁን አትናዱት። በጣም በጣም ለረጅም ጊዜ ይዛችሁ የመጣችሁትን ነገር ባትለቁት በዚህ በሶሻል ሚዲያ ምክንያት እንደሱ ማታደርጉ በጣም መልካም ነው። ከዛ በተረፈ ግን ይሄኛው አንድነታችሁ፣ ለወንድማችሁ መቆማችሁ በቃ ይኸው ዛሬ ፊቱ በርቶ እንዲሆን እኮ ሌላ አንዳንድ ቦታዎች ቢሆን ብዙ ነገር አለ በቃ እንደዚህ ራሱ ፊቱ በርቶ እንዲሆን፣ ይሄ አያችሁ ትልቅ ቁም ነገር አለው ማለት ነው። ከአባቶቻችሁ ጸሎት፣ ከእናንተ ጸሎት አልፎ ሰው መጽሐፍ ቅዱስ እንዲላል መዋደዳችሁ ይልና በተግባር የተገለጠ ይሁን ይላል። ሰውን ወደዋለው ስትሉ ተግባር ይፈልጋል ማለት ነው። ልክ ጊዜያችሁን ሰጣችሁ እንደዚህ ቁጭ ብላችሁ ስለሱ ስለ ወንድማችሁ አብራችሁ መቆማችሁ፣ ይህ በጣም የሚያስደስት ነው። በእርግጥ ይህን ብቻ ልናገር፣ ያው ትንሽ ሰባኪ ስለሆንኩ ወሬ እንዳላበዛባችሁ የሉቃስ ወንጌል ምራፍ 15 አንድ ልጅ ከአባቱ ቤት ያለውን ነገር ተካፍሎ ይዞ ወጣ። ከዛ ንብረቱን ሁሉ አጠፋ፣ ያለውን ነገር ተጫወተበት። ከዛ ግን አንድ ቀን ወደ ልቡ ሲመለስ ወደ አባቱ ቤት መመለስ ሲፈልግ በጣም የሚያስደንቀው አባትየው ፍሪዳ አርዶ ቀለበት አድርጎ ልጄ ተመጣልኝ፣ የጠፋው ልጅ ተገኘልኝ ሲል ወንድምየው ከእርሻ እየተመለሰ ተበሳጨ። አንዳንድ ወንድሞች አሉ፣ በቃ የሰው መመለስ የሚያበሳጫቸው የሰው መመለስ የሚያናድዳቸው። እንዴ ይሄ በፍፁም በብዙ ቤተ እምነቶች ላይ ያለ ችግር ስለሆነ ነው። እና ወንድም ሁል ጊዜ እንዲህ አይነትም አለ እንዲህ አይነትም ወንድም አለ፣ ደግሞ በመመለሱም ደግሞ ደስ የሚያሰኘው ወንድምም አለ ማለት ነው። ስለዚህ እናንተ ወንድሞችና እህቶች፣ ወንድም በመመለሱ የምትደሰቱ በመቆሙ የምትደሰቱ ጠቃሚዎች። በቀደም የሆነች ልጅ እኔ ኮ የማይመለከተኝን ቪዲዮ እኮ ነው ያየሁት፣ የሱ ቪዲዮ አንዲት ልጅ መታ ቀይ ልጅ ራሴን ላጠፋ ነበረ፣ በእንዲህ አይነት ሁኔታ ውስጥ ነበርኩኝ እና ብላ። የአንዲት ነፍስ መዳን እኮ ትልቅ ቫልዮ አለው። ስለዚህ ወንድማችን ፈለገ ዛሬም ወደፊትም እኔ እናንተ እኔ ለምሳሌ መጽሐፍ ቅዱስ ብቻ ብዬ የማምነኝ አንተ ደግሞ ሌላ ነው የምታምነው። በዚህ አስተሳሰባችንና አስተማሪዎችን እኔ እናንተ ሁሌም የተለያየንን፣ በዚህ ምንም በሀሳብ ፋይት ልናደረግ እንችላለን። እንደ ወንድም ግን ወንድም ነ፣ እንደ ኢትዮጵያ ኢትዮጵያ ነ። ደግሞ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም የምናምን ሁለታችንም በኢየሱስ ክርስቶስ ሞትና ትንሳኤ የምናምን የመስቀሉን የቀራኔውን ስራ የምናምን ወንድሞች ስለሆነ ከሚለየን ነገር አንድ የሚያደረገን ነገር ብዙ ነው። ስለዚህ ብዙ ጊዜ ሰው የሚለየው ነገር ላይ ትኩረት ስለሚያደርግ እንጂ አንድ የሚያደርገን ነገር ብዙ ስለሆነ ነው።

የተወዳችሁ ቤተሰቦቻችን የዛሬ መረጃችን ይህን ይመስላሉ። መረጃው እንዲዳረስ ትብብራችሁን አሳዩ። ያልን ተሰነባበትን ያሮስ የእናንተ የኛም ነው። ክብር ምስጋና ያለ አብ፣ ክብር ምስጋና ያለ ወልድ፣ ክብር ምስጋና ለመንፈስ መንፈስ ቅዱስ፣ አንድ አምላክ።